ምንድነው ኒካ ማለት? ሰማንያ እንደማለት ነው ወይ ደግሞ ቀለበት? አይ ሰማንያ መሰለኝ የሚገልጸው ቃል አትቀልጭ የሆኑት እና አሁን እሱ እሺ እንዳልኩት ነው የሚቆጥረው ማለት ነው እኮ ቅድም፣ ያው ቆንጆ ስሮች ሊጠርስ ይፈልገ ነው አላልኩ። እኔ እኮ ደግሞ ኒካውን እሺ ስትዪው ድንኳኑንም ሳይ ደንግጬ ነው የመጣሁት። አትስጊ፣ ችግር የለውም። ድንኳኑ የተጣለው ለኛ ላዘጋጀ ነው፣ ኤክስፖ ነው እንጂ ላንቺ አይደለም። አተንስሜ እኔ ትርጉሙ አልገባኝም እንጂ እንደዛ አለም ነበር። ተቀች አ በቃ ችግር የለውም። አይ እሱ በቃ ቆንጆ ቆንጆ ሴቶች ሳ ኒ ካልሰርላችሁ እያለ ስለሚያሳድግ እኔን ጠርጥሬ ነበር። ለዛ ደግሞ አንቺ ታርቀሽ ችግር ያለበት ሰው እያዝ ሄድ ከሄደ አታስቢ። ግን እኔ እንደዛ መሆኑን አላወኩም። እንኳን ይነገርሽ። ጉድ በል ጎንደር። እኔ የምለው ቤተሰብ ሱመያ ሰኢድ አርፎ ሲቀመጥ እሷ መከተል ጀመረች እንዴ? ሰይድ አርፎ ሲቀመጥ እሷ መከተል ጀመረች ማለት ነው። በቃ ሱመያ ማለት ነው። ወይኔ በላቸው። ምን እየተካሄደ ነው? አረ ሱመያ ምንድነው ነገሩ እንዴ? ምንድነው ነገሩ? ምንድንነው ነገሩ ማለት አይ ቆንጆ ስለሆንሽ ምናምን ቀለበት ሊያስርልሽ ነው። ኒካ አስሮልሽ ሊያሰርልሽ ኒካ ማለት ቀለበት ነው። አረ በስማ ምን ነው ሳታው ቀርታ ነው እንዴ? ኦኬ ልጅቱ ክርስቲያን ናት ወይ ደግሞ ትመስላለች፣ እንግዲህ እንደምናያት። ስለዚህ ሳታ ቀርታ ነው እንዴ? አንቺ ምትነግራት እንዴ? ሳይገባት ቀርቶ። ከዚያ ደግሞ ያልገባኝ ነገር ሱመያና ሰይድ እንደተጣሉ ከሆኑ ካልታረቁ አንድ ላይ ካልሆኑ በቃ እሱ በሚሄድበት ሁሉ እየተከተለች እንደዚህ ቪዲዮ ማለት እንደዚህ አይነት ነገሮችን እነዚያ ሰዎች የእውነት አላገናኛቸው ብለው ነው ወይ? ከዚህ በፊት የነበሩት የዲኤምሲ ሪልስቴቶች እናስታርቃቸዋለን፣ ሰሞኑን እንጠራች እንጠራዋለን ምናምን እያሉ ነበር እና ምን ነው እንዴ እናንተ ናችሁ እንጂ የረሳችሁት፣ እኛ የረሳችሁን። እኛ ታርቀናል አላችሁን እኮ በቃ አለቀ። ስለዚህ ሰኢድና ሱመያ አንድ ላይ ናቸው ማለት ነው። በቃ ግልጾ ነው፣ አንድ ላይ ናቸው እንጂ እዚህ ጋር የሄደች እሱ የሚከተልበት ደውላ ሂዳ ምናምን። ረረረረ ሱመያ ረ ሱመያ፣ የምሬን ነው ረ ሱመያ ስለዚህ በቃ እኛም ገብቶናል። እናንተም ስሩ ድራማችሁን ስሩ እ በሰዓቱ እንግዲህ ብዙ የጮህነን ብዙ ነገር የሆነን የእውነት ያዘንልሽ ንግስቷ ተበድለሻል ብለን እንግዲህ ብዙ ነገር ያልንንም ቅር ይበለን። የምሬን ነው ቤተሰብ ቅር ይበለን ማለት ነው። ይህን የምልበት እንግዲህ የራሴ ምክንያት አለኝ ያው ከማየው ነገር ተነስች ነው ማለት ነው፣ ቤተሰብ ከማየው ነገር ተነስች ነው፣ ወይም ካየሁት ነገር እኔን እስከገባኝ ድረስ ከማየው ነገር ተነስች ነው። በቃ አለቀ። ስለዚህ እኔ አሪፍ ነው በርቱ፣ አሪፍ ነው በርቱ። ሌላ ምንም አልልም። ሰው ይህንን ነው ልል የምችለው ማለት ነው። ሱመያ እንግዲህ እዚህ ጋር ግን ሄደች። ስማ የአንዳንዴ ራስሽን ዝቅ የምታደርግባቸው ቦታዎች ወይ የሆነ በቃ ማለት ወይ በመጀመሪያ ጀግንነትሽ መቀጠል ነው። ከዚያ ውጭ ደግሞ እንግዲህ ካልታረቃችሁ መታረቅ ነው። በየቦታው እየተከተሉ በየቦታው እንደዚህ ነው። እሱ እንደዚህ ነው። ምክንያቱም መጀመሪያ ስለ እሱ ስም ስለ እሱ መጥፎነት ስለ እሱ ስለ ሰይድ ያንዳንዱ ነገር እያነሳሽ አልነበረም። በቃ እያነሳሽ አልነበረም። ወይም ደግሞ በዚያም ነው የምናደንቅሽ ማለት ነው። አለመናገርሽ መጥፎ፣ አሪፍ ነው። በሰዓቱ ግን ደግሞ አንቺን የጎዳሽ ነገር አለ። ምክንያቱም እንደ ሌሎች ሴቶች ወጠሽ አላለቀስሽም። እንደ ሌሎች ሴቶች ጥንካሬሽን አሳይተሻል። ለብዙዎች ትምህርት ሰጠሻል፣ ወይም ትምህርት ሆነሻል ብዬ አስባለሁ። አላቅም ቤተሰብ ምን እንደምላችሁ እና ሱመያ አሁንም ቢሆን ወደ ራስሽ ተመለሽ። ማለት ኦኬ፣ ገዛችሁ፣ አሪፍ ነው ግዢ፣ አሪፍ ነው ግዢ፣ አሪፍ ነው። በርቱ፣ ግዙ፣ ጠንክሩ። ደስ ይላል፣ ደስ ይላል። ዙሩ፣ ማስታወቂያዎችንም እንደዚህ ስሩ። እየሰራችሁ ነውም ደስ ይላል። ከዚያ በዘለለ ግን እሱ እዚህ እንደዚህ ሆኖ ነበር፣ እንደዚህ ሆኖ ነበር። እንዴ ማንን ነው የምትሸውዱት? እንዴ ማንን ነው የምትሸውዱት? ማንን እየሸወዳችሁ ነው? ኦዲንስን እንደዚያ ሲያዝንልሽ የነበረው የነበረ ኦዲንስ አሁን ላይ አክብሎ ተፍቶሻል። ሱመያ ንግስቷ፣ ንግስቷ እንዳላልኩ አሁን ላይ ባንቺ መስራት አቆሚያለሁ፣ በቃ ማለት አቆሚያለሁ። እኔ ለራሴ ማለት ነው፣ ያቆምሁበት የራሴ ምክንያት አለኝ። እና ከዚያ በዘለለ ግን በቃ ወይ እንዴት ነው? ወይ ታርቀናል ብላችሁ ይፋ አድርጉ፣ በቃ ማለት ታርቀናል፣ እንደዚህ ነው። ስለዚህ በዚያ ደግሞ በሌላ አይዲያ ትመጣላችሁ፣ ምንም ችግር የለም። በሌላ አይዲያ መምጣት ትችላላችሁ ማለት ነው። አለቀ ወይ ደግሞ እንግዲህ ባ እንዲወጣሽ ሰኢድ አላቅም የሆነ ነገር እያደረገ ምናምንም እንግዲህ ኖ ካልሆነ ማለት ነው እንዴ ካልሆነ ይህንን ነው የምንፈልገው ማለት ነው። በቃ ሌላ ምንም ነገር አንፈልግም ማለት ነው። ከዚያ በዘለለ እንግዲህ ኒካ አስሮልሻል። ኒካ ሳስረሻል፣ እዚህ ለከሌ ኒካ አስሯል፣ ለከሌት ኒካ አስሯል፣ ወይ ደግሞ ከሌ ጋር ቁሟል፣ ከሌ ጋር እሱ ባህሪው እንደዚህ ነው። ከእናንተ ተጠንቀቁ፣ ሰኢድ እንደዚህ እንዳያደርጋችሁ ብለሽ አትዝልቅም ሱመያ። ስለዚህ ግልጽና ግልጽ የሆነው ነገር ምኑ ነው? ሱመያ ሰኢድን እየተከተለችው ነው፣ ወይ ደግሞ እየፈለገችው ነው። በቃ አሁን ላይ እሱ መፈለጉን አቁሟል፣ እሷ ደግሞ በተራዋ እየፈለገችው ነው ማለት ነው። እኔ እስከሚገባኝ ድረስ የተረዳሁት በዚህ መልኩ ነው። በቃ እኔ እስከሚገባኝ ድረስ የተረዳሁት ያለሁት ወይ የተረዳሁት በዚህ መልኩ ነው ማለት ነው። ሶ በቃ በዚህ መልኩ ነው የተረዳሁት። ስለዚህ ሱመያ ወደ ራስሽ ተመለሽ። ካልታረቅሽ ታረቂ። እንግዲህ ሰላማችሁን ይመለስላችሁ ሌላ ልንም ከታረቃችሁ ደግሞ ይፋ አድርጉና ድራማው በሌላ አይዲያ መቀጠል ትችላላችሁ ማለት ነው። በቃ ከታረቃችሁ ሰላም ከሆናችሁ አለቀ። ከዚያዎች አዳማ ድረስ እየሄድች ነው። አዳማ ነው ያለሽው ሱመያ። ሮዛን በፈለግሽው ሰዓት እያገኘሽ ነው። ቤዛን በፈለግሽው ሰዓት እያገኘች ነው ማንንም እዚያ ጋ የሄድሽ የፈለግሽውን ሰው በፈለግሽው ሰዓት እያገኘች ነው፣ የፈለግሽው ቦታ ላይ ማለት ነው። ሶ ይህንን እናንተ አንድ ቦታ ሁናችሁ ሰው ሆነሽ ስትንቀሳቀስ ሰው ሳያሽ ቀርቶ ሰው ሳያውቅሽ ቀርቶ ሰው ሄደችው እና ሱመያ ብሎ ሳያሳየው ቀርቶ ምናምን አይደለም፣ በዚህ መልኩ እየተጓዝሽ ያለሽው ማለት ነው። ስለዚህ የምር ተጣልታችሁና የምር ደግሞ ተለያይታችሁ ከሆነ ያላችሁት እንደ በፊቱ ሰቀቀን እንደሌለብሽ እያየን ነው። ምክንያቱም እንደ በፊቱ ፈራሁ ተባሁ ምናምን መጣብኝ ወይ ሄደብኝ ወይ ምናምን አይነት ነገር ይፈርተሽ ምናምን የተንቀጠቀጥሽ ምናምን አይደለም የተንቀሳቀስሽ ያለሽው ልጆችን የፈለግሽበት ቦታ አስቀምጠሽ እንደፈለግሽ የፈለግሽበት ቦታ የሄድሽ ነው። ደስ ይላል። ይህ መሆኑም ደስ ይላል። ስለዚህ ሁሉም ነገር አማን ነው፣ ሰላም ነው ብለን እኛ እንቀበላለን፣ ወይ ተቀብለናል ማለት ነው። እኔ የማየው በዚህ መልኩ ነው ማለት ነው። በተረፈ ቤተሰብ እንግዲህ ሰላማችሁ ይብዛልኝ። የቻናል የቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የስደት እህታችሁን ሰብስክራይብ አድርጉ፣ ላይክም አትርሱ። እንዲሁም ደግሞ አስተያየታችሁን ኮሜንት ሴክሽን ስር ጠብቃለው ማለት ነው። እናንተ እንደታያችሁት ምንስ ይመስላችኋል? የዛሬ የንግስቷ ቪዲዮ ማለት ነው። ቤተሰብ ወዳችኋለው፣ መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ምንድን ነው ኒካ ማለት ሰማንያ እንደማለት ነው ወይ ደግሞ ቀለበት፣ አይ ሰማንያ መሰለኝ የሚገልጸው ቃል አትቀልጁ። የሆኑት እና አሁን እሱ እሺ እንዳልኩት ነው የሚቆጥረው ማለት ነው እኮ። ቅድም ው ቆንጆ ስሮች ሊጠፋሽ ፈልጎ ነው አላልኩ? እኔ እኮ ደግሞ ኒከውን እሺ ስትዪው ድንኳኑንም ሳይ ደንግጬ ነው የመጣሁት። አትስጊ፣ ችግር የለውም ድንኳኑ። የተጣለው ለኛ ላዘጋጀ ነው ኤክስፖ ነው።